ሰላም ጠና ስጥልኙ ወደ ቻናላችን ተሳታዮች የዘራ መረጃዎችን ይዘን እንቀርበናል። ስታዜቻችን ፍጻሜ ድረስ ንቃቱ ሊጋበዝን አርስታት እናስቀድማለን። የኢትዮጵያ መንግስት በቅርቡ ከትግራይ ክልል ወደ አፋር ክልል ተተክሷል የተባሉ ከባድ መሳሪያ ጥይቶችን የመረመር መሆኑን ተሰማ። በትግራይ በህገ ወጥ የማድን ላይ በተደረገ ዘመቻ ከ12 ኪሎ ግራም በላይ ሜርኩሪ በቁጥር ስር መዋልን ተገለጸ። የሱዳን ፈጥኖ ደራሽ ልዩ ኃይል በግብፅ አየር ማረፊያዎችና ስትራቴጂካዊ ስፍሮች ላይ ጥቃት ለመሰንዘር መዛቱ ተከትሎ ግብፅ እንዳስለንገጠ ተገለጸ። ቁልፍ የአልሻባብ መሪ መገደሉ የሞቃዲሾ መንግስት አስታወቀ፣ የሚሉና ሌሎች መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የኢትዮጵያ መንግስት በቅርቡ ከትግራይ ክልል ወደ አፋር ክልል ተተኩሷል የተባሉ ከባድ መሳሪያ ጤቶችን የመረመረ መሆን ተሰማ። ይህ ክስተት ለሁለት አመታት የዘለቀውን ደም አፋሳሽ ጦርነት ያስቆመው የ2022ቱ የፕሪቶሪያ ሰላም ስምምነት የተሸረሸረ ነው የሚለውን ስጋት አጠናክሮታል። የመከላከያ ምንጮች እንደገለጹት መንግስት የተገኙትን ጥይቶች በመሰብሰብ ምርመራ እያካሄደ ነው የተባለው የምርመራው ዓላማ ህወሀት ከዚህ ቀደም ሲጠቀምባቸው ከነበሩት የተለያዩ አዳዲስ መሳሪያዎች ሊኖሩ ይችላሉ የሚለውን ስጋት ለመረጋገጥ መሆኑን ምንጮች አክለዋል። ይህ አዲስ ወታደራዊ ውጥረት የተከሰተው በዘመናዊ አፍሪካ ታሪክ እጅግ ገዳይ ከሆነ ጦርነቶች አንዱን ያስቆመው የፕሪቶሪያ ስምምነት በተለያዩ ምክንያቶች አደጋ ላይ መውደቅን አንድ አዲስ ሪፖርት በመለከተበት ወቅት ነው። ሪፖርቱ በቅርቡ በትግራይ ና በአፋር ክልሎች መካከል የተከሰቱት ግጭቶች እንዲሁም በትግራይ አመራሮች ና በፌዴራል ባለስልጣናት መካከል ያደገ ከምጣው እምነት ማጣት ጋር ተዳምረው ከ2022 መገባደጃ ጀምሮ የተገነባው ሰላም አደጋ ላይ መውደቅን አመላክተዋል። ትንታኔው ለአሁኑ አለመተማመን በዋነኝነት ዘገምተኛ ና ወጥነት የጎደለው የስምምነት አፈጻጸም መሆኑን ይጠቁማል። ምንም እንኳን በሁለቱ ዋና ተዋጊ ሀይሎች መካከል መጠነ ሰፊ ውጊያ ቢቆምም እንደ ትጥቅ መፍታት የተዋጊዎችን መልሶ ማዋሃድና ተፈናቃዮችን መመለስ ባሉ ቁልፍ ድንጋጌዎች ላይ መዘግየቶችና የጋራ ውንጀላዎች ተበራክተዋል። የፌዴራል መንግስት የትግራይ ባለስልጣናት ሙሉ በሙሉ ትጥቅ አልፈቱም፣ እንዲሁም በአማራ ክልል ከሚንቀሳቀሱ ታጣቂዎች ጋር ይተባበራሉ ሲል ይከሳል። የትግራይ ክልል አመራሮች በበኩላቸው የፌዴራል መንግስት አላስፈላጊ አገልግሎቶችን አስተዳራዊ ገደቦችን ማንሳትና ፖለቲካዊ ራስን በራስ የመስተዳድር መብትን በመረጋገጥ በኩል እግር ጎተተ ነው ሲሉ ይከሳሉ። ትንታኔው ሲያጠቃልል ይህ የሰላም ስምምነት ሙሉ በሙሉ መፍረስ ለኢትዮጵያ ብቻ ሳይሆን ለመላው የአፍሪካ ቀንድ መረጋጋት አስከፊ እንድምታ እንደሚኖረው አስጠንቅቀዋል። በትግራይ በህገ ወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ ከ12 ኪሎግራም በላይ ሜርኩሪ በቁጥጥር ስር መዋልን ግብረ ኃይሉ አስታወቀ። በትግራይ ክልል ህገወጥ የማዕድን ቁፋሮ ለመከላከል ና ለማውጋት የተቋቋሙ ግብረ ኃይል በክልሉ ባልተፈቀደ የማዕድን ማውጣት ስራ ላይ ሊውል የነበረ ከ አስራ ሁለት ሺህ ግራም በላይ ሜርኩሪ መያዝን የክልሉ መገናኛ ብዙኃን ዘግበዋል። በማዕድን ስራ ላይ አደገኛ ኬሚካሎችን መጠቀም የተከለከለ ይሁን እንጂ በክልሉ ውስጥ ባሉት በርካታ አካባቢዎች የሚገኙ የማዕድን አውጫዎች እነዚህን ኬሚካሎች በግልጽ መጠቀማቸውን ቀጥሏል፣ ተብሏል። ግብረ ኃይሉ ስራውን ከጀመረ ወዲህ አደገኛ ኬሚካሎች ተርታ የተመደቡትን ከ12,000 ግራም ሜርኩሪ እና 105 ሳይናይድ በቁጥጥር ስር መዋሉ ተጠቁመዋል። ግብረ ኃይል አክሎም የህገ አፈራሮችንም የቁጥጥር ስልቶችንም አፈጻጸም ዝቅተኝነት በመጥቀስ በወረዳዎች የአደረጃጀት መዋቅር ና የመስክ ቁጥጥር አቅም ላይ ሰፊ ክፍተቶች መኖራቸውን አመልክተዋል። የግብረ ኃይልን ተግባራት ለመገምገም ግኝቶችን ለመፍተሽ ና ቀጣይ እርምጃዎችን ለመዘርዘር በአክሱም ከተማ ስብሰባ ተካሂደዋል። በስብሰባውም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ ማኔላ አሰፋ ከካቢኔ አባላት ከዞንና ወረዳ አመራሮች እንዲሁም የማህበረሰብ ሽማግሌዎች ጋር እየተሳተፉ ነው። በቀድሞው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የተቋቋመው ግብረ ኃይሉ በክልል የማዕድን ዘርፍ ላይ የመንግስትን ቁጥጥር ለመመለስ ና በህገወጥ ማዕድን ቁፋሮ ምክንያት የሚደርሰውን የግቢ ብክነት ለመግታት ያለመ ነው ተብሏል። ኢትዮጵያ በድህነት መጠን አስራ ሶስት ሀገራችን ብቻ በመውለጥ አንድ መቶ ሰማኒያ ደረጃ ላይ ተቀመጠች። ኢትዮጵያ በድህነት ከ መቶ ዘጠና ሶስት ሀገራት አንድ ሰማኒያ ደረጃ ላይ መቀመጧ ተሰማ። ሀገሪቱ በዚህ ደረጃ ላይ ተቀመጠችው ዝቅተኛ ደረጃ ገቢ ያለው አንድ መቶ ሀያ ዘጠኝ ነጥብ ሰባት ሚሊዮን ህዝብ በመያዝ መሆኑን ሪፖርት ጋዜጣ ዘግበዋል። ከሁለት ሳምንት በፊት በፓርላማ ተገኝተው ስለ ሀገሪቱ የኢኮኖሚ ማደግ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እድገት የሚዳሰስና የሚጨበጥ እድገት ነው ብለዋል። እንደዚህ ቀደሙ ያለ ቁጥር እድገት አይደለም። የኢትዮጵያ ያሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያብቀዋል ማለታቸውን አይዘነጋም። በተባበሩት መንግስታት የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ላይ የተገኘው መረጃ ግን ምንም እንኳ ኢትዮጵያ ከፍተኛ የሚባል ልማትና የኢኮኖሚ እድገት ያስመዘገበች ቢሆንም አለም አቀፍና ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች በኢኮኖሚና የአየር ንብረት ቀውስ ሳቢያ እቅዷ እንደታሰበው አልሄድም ብለዋል። ከእነዚህ ችግሮች በተጨማሪ ከአውሮፓውያኑ 2018 ጀምሮ በሀገሪቱ በኮቪድ-19 ቫይረስ፣ በድርቅ፣ በጎርፍ፣ በበርሃን፣ በጣና፣ በግጭት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም የምግብ ፕሮግራም ስትራቴጂክ አብረቂቅ ስነ ያስረዳል። የተዘረዘሩት ተግዳሮቶች የበረታ ድህነት ሊሰረፍና የመንግስት አገልግሎት በተገቢ መንገድ እንዳይዳረስ አድርገዋል መባሉ ተመልክተናል። ይህ በመሆኑ ዓለም አቀፍ ተቋሙ በመጪዎች አምስት አመታት በኢትዮጵያ ለሚከናወናቸው የሰብአዊ እርዳታ አቅርቦትና አገልግሎት 3.3 ቢሊዮን ዶላር አሊያም ከግማሽ ትሪሊዮን ብር በላይ እንደሚያስፈልገው አሳውቋል። የሱዳኑ ፈጥኖ ደራሽ ልዩ ሀይል በግብፅ አየር ማረፊያዎች እና ስትራቴጂካዊ ስፍሮች ላይ ጥቃት ለመሰንዘር በመዛቱ የተደናገጠችው ግብፅ ለተባበሩት አረብ ኢሚሬቶች ቅሬታ ማሰማቷ ተነግረዋል። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ከቅርብ ሳምንታት ወዲህ በግብፅ አየር ማረፊያዎችና ስትራቴጂካዊ ስፍሮች ላይ ጥቃት ለመፈጸም የሚሰነዝረው ዛሻ የጨመረ መምጣቱን ግብፅ እናስደንግጠዋል። በተለይም የአልፋሽር ግዛት ፈጥኖ ደራሽ ኃይሉ እጅ እንደወደቀ ግብጽ የተባበሩት አረብ ኤሚሬቶችን መነጋገሯን የአፍሪካ ኢንሳይደር መረጃ ይጠቁማል። ግብፅና ዩናይትድ አረብ ኤሚሬት በሱዳን እርስ በእርስ ጦርነት ሐምዳን ዳጋሎና ጄኔራል አልቡርሃን ደግፈው በተለያየ ጉራ የተሰለፈ ሀገራት ቢሆኑም የኤሚሬቶችን ደጅ ማጥናቷ ተመልክተዋል በቅርብ የአየር መከላከያ ስርዓቶች እና ከፍተኛ የቴክኖሎጂ ድሮኖች ከዩናይትድ አረብ ኤምሬት የቀረበለት ፈጥኖ ደራሽ ኃይሉ የሀገሪቱን ጦር ከወሳኝ ይዞታ ማስለቀቅ መቻሉ በግብፅ ወገን ስጋት ፈጥረዋል። የሱዳን ጦር በበኩሉ ከሀገራቸው ግብፅ ቅድመ ማስጠንቀቂያ ራዳር ስርዓት እና በግብፅ ራስ ባናስ በሚገኘው ጦር ስፍራ ውስጥ ያሉ የአየር መከላከያ ስርዓቶችን ለመጠቀም ያቀረበው ጥያቄ ከአየረ ግጭቱ ውስጥ ዘልቃላ ለመግባት በመስጋቷ እንቢቷን መግለጿን የዘገባ ምንጩ ጨምሮ አስነብባል። በሶማሊያ በተደረገ ወታደራዊ ዘመቻ ሶስት ከፍተኛ የአልሸባብ አሸባሪ ቡድን መሪዎች መግደሉን የሞቃዲሾ መንግስት አስታውቋል። ከተገደሉት መካከል በባኩል ግዛት በሚፈጸመው የሽብር ጥቃት ቀንደኛ አቀናባሪ መሐመድ አብዲ መሐመድ ኑር ይገኝበታል ተብሏል። የሶማሊያ መንግስት እንደገለጸው በባኩልና በግዛቶች በርካታ ንጹሓንን የገደለው መሐመድ በቅጽል ስሙ ጎፈው የተባለው ግለሰብ በአባል መንደር በተደረገው ዘመቻ መገደሉ ነው የተዘገበው። ያህያ ወይም አቡካሊድ እና ሻሪፍ ኤሚር የተባሉ ተጨማሪ ቁልፍ የሽብር ቡድን አባላት በዘመቻው መገደላቸውንም የመቃዶሻ ወታደራዊ ኃላፊዎች አክለው ተናግረዋል። የሶማሊያ መከላከያ ሚኒስቴር አልሸባብን የመመንጠር ዘመቻው ተጠናክሮ የሚቀጥል ሲሆን፣ ቡድኑ ጨርሶ እስካልጠፋ ድረስ ሰላም እንደማይኖር በመግለጫው አመላክተዋል። የአሜሪካ ሴኔት የፌዴራል መዘጋትን የሚያቆም ረቂቅ አጸደቀ። የአሜሪካ ሴኔት ለአርባ ቀናት የቆየውን የፌዴራል ሰራተኞችን ስራ ያሳጣውን የምግብ እርዳታ እንዲዘገይና የአየር ጉዞውን ያስቀረውን መዘጋት ለማቆም ያለመ ረቂቅ ህግ አቅርበዋል። ሴናተሮች የፌዴራል መንግስት እስከ ጥር 30 የሚደጉም እና የሶስት አመት ሙሉ የድጋፍ ህግጋትን የሚያካትት በህዝብ ተወካዮች ምክር ቤት የጸደቀ ረቂቅ ህግ አቅርበዋል። ሴነቱ በመጨረሻ የተሻሻለውን ረቂቅ ህግ ቢያጸድቅ እንኳን የግድ በህዝቡ ተወካዮች ምክር ቤት ጸድቆ ለፕሬዚዳንት ዶናልድ ትራምፕ ፌር ማመላክ አለበት። ይህም ሂደቱ ቀናት ሊወስድ ይችላል ተብለዋል። ከጥቂት ዴሞክራቶች ጋር በተደረገ ስምምነት ሪፐብሊካናቹ ድጓማቸውን ለማራዘም በታሳስ ወርድ ድምፅ ለመስጠት ተስማምተዋል። ረቂቅ ህጉ የፌዴራል ኤጀንሲዎች ሰራተኞች እስከ ጥር 30 ከስራ እንዳይባርር የሚከለክል ሲሆን፣ ይህም ለፌዴራል ሰራተኛ ማህበራትና አገሮቻቸው ትልቅ ዕድል ነው ተብሏል። የተወደዳችሁ የቻናላችን ተከታታዮች ለዕለቱ የያዝናችሁ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ የመሰግንን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ እንሰናበታችኋለን።